አንተ ልክስክስ አለች ሶፊ እውነት ነው ሶሲ ማለት ነው የምራን ነው እኔ ከዳኒ ጋ ያለኝ ነገር መረረኝ በቃኝ ጠገብኩ ያለች ነበረና እውነቷ ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል የቤተሰቦች እንዴናችሁ እኒደናነኝ። እግዚአብሔር መስኪን ሁሉ ሰላም ሁሉ መልካም። እግዚአብሔር መስኪን እኔጋ ሁሉ ሰላም ሁሉ መልካም ነው። ይህንን ቪዲዮ ያስገባውላችሁ በቃለል ነ የዳኒ ማንነቱን እንድታቁ። አንደኛ ሰው በራሱ እንዲ የሰራ ሰው ላይ የተጨፍኔ ጭፍን የሆነ ፍርድ ሲፈርደው በጣም ነው ያሳቅኝ። እና ውድ ቤተሰቦች እስከ መጨረሻ አብራችሁን ቆዩ። ቪዲዮስ ጀምሮ ደግሞ ላይክ፣ ሳብስክራይብ እያረጋችሁ ጀምሮ እና ውድ ቤተሰቦች በጣም ነገረመን ሩም ይዘ ስትገባ ሩም ይዘ ስትገባ ያለ አስር ጊዜ እያወራ ነው። እና በራሱ ቪዲዮ በራሱ በገዛ እጁ ሶሲን እንደዚህ ፕራንክ አድርጓት ነበር ና የብሩክና የሶሲ ፕራንክ ይለያል እየተባለ ወይም ደግሞ እንደዚህ ያደረግም እያለ እንትን ይላል ማለት ነው። ሶስም እንግዲህ ፕራንክ ነው ተብላ ነው ዝም ያለችው በዛን ጊዜ እና አንተም እንዲህ አድርገኛል ወይ እንዲሰርተ ሰርተ የለ እንደ እያለች ከሱ ጋር ስታወራ ግን አልሰማምና፣ አንዳንድ ጊዜ በጣም ነው የሚያስቀው፣ በጣም ነው የሚገርመው። እንግዲህ ልብሱን አውልቆ ምናምን ብድ ልብስ ስር ገብቶ ምናምን ነው እዚህ ጋር ሱሪ አላወለቅም እንጂ ማለት ነው። ብሩኬና ያሶሲያ ቀን ግን ብድ ልብሱ ስራሱ እሷናት የገባችው እንጂ እሱ አይደለም ልብሱን ያወለቀች ጃኬት ያወለቀችው እሷናት እንጂ እሱ አይደለም። ስለዚህ ነገሮችን ዳኒ በገዛ ምላሱ ነው አጋግሎ አጋግሎ አጋግሎ ዛሬ ያደረሰው። ና ሀይምዬ እንድትጸጸት እኔ አልፈልግም። ሀይሚ አሁን ሳትጸጸት አይ አትቀርም እርግጠኛ ነኝ። ይህ ነገር ሃይሚ ባታጋግሎ እሱ ማጋግልም ነበረ እያለ የነበረ ብሩኬ ዛሬ እውነት ነው። እሱ ሀይሚ የሆነ ነገር ስለአየች ነው የተናደደችው በሚለው ነው። ፕራንክ ብቻ ቢሆን ሀይሚ ለምን ትናደዳለች? ሀይሚ ሀይሚ ሀይሚ በቃ በደካማ ጎኑ ነው ብሩኬ ጋር የመጣ ዳኒ ታውቃላችሁ። በደካማ ጎኑ ስላችሁ ሃይሚ። የሚነካ ሰው ወይም ደግሞ ሀይሚ ላይ አፉን የሚከፍት ሰው ብሩኬ አይወድም። ታውቃላችሁ እና በሀይሚ ስለመጣበት ነው አሁንም ብሩኬ እንዲህ የሆነው እና አንዳንድ ሰዎች በጣም ብዙ ነገር እየተናገራችሁ ነው። ና ብሩኬን ባትናገሩ ደስ ይለኛል። ምክንያቱም የገዛም ላሱ ዛሬ ራሱ የዛ ሩም ስትገባ ሮም ስትገባ እያለ ነበረ ዳኒ ማለት ነው። ነገሩን እንግዲህ ወዴት እንደሚወስዱ አላውቅም ቃሊቲ ያስገባለሁ እያለው ነበረ ዳኒ ነው እንደዚህ የሚለው እንኳን ቃሊቲ የፈለገ ቦታ ቢያስገባ፣ እውነት አለ ብሩክ ጋ እውነት ስላችሁ፣ አለ፣ ስራው አለ፣ ድርጊቱ የሌለ ስም ሰጥተዋል። በቃ አለ አልገደልም፣ እንደተገደለ ነው ብሩክ የእውነት ስነግራችሁ ማለት ለምሳሌ ብሩኬ አሁን ካሜ ውጭ ከሌላ ሴት ጋር ይላላሳል ወይም ደግሞ ይሳሳማል ወይም ደግሞ ይለጠጠፋል ብላችሁ አንድ ቀና ምናችሁ ታውቃላችሁ? አናምንም፣ አይተንም አናቅም። ስለዚህ ይሄ ነገር በስሙ ሳይሆን አለ ስም ነው የተለጠፈበት እና ብሩኬ ላይ እውነት ነው እውነት አለ ማለት ፈልጋለሁ እኔ ሲቀጥል ደግሞ እውነት ብኖር ዳኒ ውሸት ባይኖር ይሄ ነገር አሳየኝ አሳየኝ ብሎ ሁለተኛ ቀን ነው ከዛሬ ጋር ለሃይሚ ያሳየት ነገር ለእኔ ያሳየኝ እያልም ነበረና፣ ለምን ያሳየው እውነተኛ እውነተኛ ታሪክ ብኖር እውነተኛ ነገር ዳኔ ጋር ብኖር ኖሮ ያሳይ ነበር። ይህ ማለት ምን ማለት ነው? ውሸት ነው ዳኔ ማውራ ነገር ውሸትና ውሸት ነው።